ኢትዮጵያን የሚመጥን ለቀጠናውም ለአፍሪካም ድምፅ መሆን የሚችል ተቋም መሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የተሰጠው የቤት ስራ ነው። ተቋሙ ይህን የሚጠበቅበትን በይዘትና አቀራረብ የቀደመና የሚደመጥ ሚዲያ ለመሆን ላለፉት ወራት ኢቢሲ ወደ ይዘት በሚል ሀሳብ የይዘት ስራዎችን ሲሰራ ቆይቷል። ከዚህ በፊት ሆኖ በማያውቅ መንገድ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚዲያው ልዩ ትኩረት በመስጠት ሁላችንም የሚያኮራን አፍሪካ ውስጥ እንደዚህ አይነት የሚዲያ ኮምፕሌክስ አለ ወይ ብለው የሚደነቁበትን ኢንፍራስትራክቸር እንዲገነባ አድርገዋል። ይሄ ኢንፍራስትራክቸር እንዲገነባ ማድረግ ብቻ ሳይሆን እዚህ ኢቢሲ በተገኙበት ጊዜም እንደምታስታውሰው ኢቢሲ የራሱን ድምፅ መፍጠር አለበት፣ ፓን አፍሪካኒስት ሚዲያ መሆን አለበት የሚል ትልቅ አደራ ለባለሙያዎቹም ለአመራሮቹም ሰጥተው ነው የሄዱት። እንግዲህ ከዛ በኋላ ነው ወደ ይዘት የሚለው አጠቃላይ የለውጥ እንቅስቃሴ ውስጥ የገባ ነው። ኢቢሲ በጀመራቸው የይዘት ስራዎች አዲስ ቀን፣ ዜና ኢትዮጵያ፣ የቅዳሜ መልክና ኢቲቪ 57ን ጨምሮ በርካታ አዳዲስ የዜና ሾውና ፕሮግራሞች በአዲስ አቀራረብ ወደ ተመልካቾቹ ማድረስ ችሏል። የዚሁ አካል የሆነውና በኢቲቪ መዝናኛ ሊተላለፍ ሰዓታት የቀሩት እሑድ ቤት የዚሁ ማሳያ ነው። በኢትዮጵያ የሚዲያ ኢንዱስትሪ ውስጥ አዲስ ሊባሉ የሚችሉ ስራዎችን እየሰራን ያለነው፣ ከእነዚህ ውስጥ አንዱ እኛ እንደ ሰው ነው የምናየው እንደ ልጅ ነው የምናየው። የእሑድ ቤት ኦልሞስት አንድ ዓመት ያህል ጥናቱም ዝግጅቱም ፈጅቶብናል። ለባለሙያውም ለአመራሩም በየስራው ሂደት ውስጥ ለተሳተፉ ሰዎች በሙሉ የሚፈትን አዲስ ሀሳብ ሞከርንበት። አዲስ ሀሳብ ይዘን ለመምጣት ዝግጅት ያደረግንበት በየጊዜውም ቴስት እያደረግ ነው ትንሽ ከሌሎች ስራዎቻችን ያቆየነው ትልቅ ፎርማት ነው። የኢትዮጵያን መልክ የመሰለ ዝግጅት እና አቀራረብ የተላበሰው እሑድ ቤት ሳቢ በሆነ ዝግጅት ወደ ተመልካቾች ሲደርስ ተወዳጅ የሆኑ ፕሮግራሞችን ይዞ እንደሆነ ነው የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ የገለጹት። እሑድ ቤት ቤተሰብ ነው። እሑድ ቤት ሀገር ነው። እሑድ ቤት የእያንዳንዳችን የኢትዮጵያውያን መልክ ነው። በእያንዳንዱ ሴግመንት ውስጥ ትዝታችንን የምናይበት የትዝታችን መልክ ነው ማለት እንችላለን። ኢቢሲ የሀገር መልክ ነው። ሀገራቸውን ትተው ለረዥም ዘመናት ውጭ ሀገር የቆዩ ሰዎች ሄሎ ኢትዮጵያ ብለን እናገኛቸዋለን። የጠፉ ብለን የምናስባቸውን ሰዎች እዚህ እሑድ ቤት ከፋሚሊው ጋር ከቤተሰቡ ጋር የሚጫወቱበት ነው። ስለዚህ አጠቃላይ ፍልስፍናውን ካየነው እሑድ ቤት በኢትዮጵያ የቴሌቪዥን የመዝናኛ ኢንዱስትሪ ውስጥ አዲስ አይነት ሀሳብ ነው። የኢቢሲ ወደ ይዘት የለውጥ ስራዎች አንዱ የሆነው የኢትዮጵያን አይዶል የባለተሰጦዎች ውድድር በሀገራችን በርካታ ከተሞች ተዘዋውሮ ጥበበኞችን ከአድናቂዎች ሊያገናኝ ነገ በእሑድም በእያንዳንዱ ቤት ሊደርስ ቀጠሮ ይዟል።